ቃሏን አመኝ ሲቀርባት ጠንካራ ሴት መሆን ከፈለግሽ አንድ መርህ ተከታይ። ያን መርህ ምንድነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትንም ይሁን ማጣትን ይሁን መወደድንም ይሁን መጠላትንም ይሁን ክፉ ስምንም ይሁን መናቅንም ይሁን እያንዳንዱን ነገር እየተጋፈጥሽ ከሄድሽ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ ሁለት ዓመት ተረፍረፍረፍ ይበልልኝ። እንግዲህ ዛሬ ቅዳሜ ነው። ተቀውጧል እየተቀወጠ ነው። ቡራ ፏ ብሏል በጣም አምሮበታል። እንዴት ነው ግን ዛሬ? ይሆን አዲስ ነገር ያለ ይመስላል። በጣም አዲስ አለባበሱ ምናምን የሆነ ነገር እንዳለ ነው የሚያሳየው። የሆነ አዲስ ነገር ይኖራቸዋል ብዬ አስባለሁ። ዛሬ እንግዲህ የትላንት ነው ጌም፣ አይታችኋል አይደለ? ተቀውጧል፣ ተቀውጧል። በሚገርም ሁኔታ በሚገርም ረበስ እኔ እንጃ ምን አይነት የሰው ፍቅር፣ ምን አይነት የሰው መውደድ እንዳላቸው አላቅም። በጣም በጣም በጣም ጌምሮች ሁሉ ፈሯቸው ታውቃላችሁ። ቡራዬ ለማንኛውም ማለት ነው ይሄ ዘፈን ግድ ምንድን ነው ሳጣሽ ወዴ ባባ የቴዲ አፍሮ ቴዳዬ ቴዳን ማያውቀው የለም። ቴዲ አፍሮ ምርጡና አንጋፋው የወጣቶች አለቃ ወጣቱን ስብስብስብ ልቅቅ አድርጎ የያዘ ምርጥ አርቲስት። በተለይ በተለይ የአዲስ አበባ ልጅ የሚወደው እግዚአብሔር ቃሏን ምኜ ዝገርባት መስሎኝ የማላጣት ሳይመጣ ገና ተዋል ሰማም አልኩና ሆዴ ባባ ሆዴ ባባ፣ ወይ ዘፈኑ አበላሸችው አይደል? ሶሪ ቤተሰቦች። ይሄ ግን ዘፈኑ ለማን ነው? አይ ዶንት ኖ። ለሃይሚዬ ይገባታል። ይሄ ዘፈን አይገባትም። ምክንያቱም ሃይሚ ካጠገቡ ነው ያለችው፣ ፏ እያለች ነው። ትላንት ራሱ ከጎኑ ነበረች። መቼም ሊያጣት አይችልም ሃይሚዬን። ሃይሚዬና ቡራዬ አይለያዩም። ምን ጊዜም አብረው ናቸው። ስለዚህ እንዴት ነው ሊሆን የሚችለው? ሳጣሽ ወዲ የባባ ተናነቀኝ፣ ተናነቀኝ እምባ ሃይምዬን ልትሄድ ነው? የምትሄድበት ቦታ ወዴት? ልትሸኛ ታስበሃል? ወዴት ልትልካ ታስበሃል? ሃይምዬን የትም አትሄድም። ለማንኛውም አንዳንዴ ዘፈኑ ስለምንወደው ብቻ ነው የምንዘፍነው፣ ግዴታ ስሜት ለመግለጽ አይደለም። ደግሞ ሌላ ሌላ ነገር እንዳታስቡ። ትላንትና ራሱ ማለት ነው አጠገቡ ቁጭ ብላ እግዚኦ እግዚኦ የእንትኖቹ ማለት ነው፣ ይሄ እነዚህ ጌመሮቹ በቃ ስብስብ ስብስብ ብለው ፈሯቸው፣ እግዚአብሔርም ፈሯቸው። ግማሾቹ ደግሞ እየበጡ የጨረቃ ፋሚሊ ይለያል እያሉ ሄዱ። ግማሾቹ ደግሞ ኧረ ፀጉርሽ አንዷ ደግሞ ፀጉሯ ወለቀ ወይ ኪዲ የምትባለው ማለት ነው፣ ፀጉሯ ውልቅ ቢል። ለማንኛውም ትላንትና ሃይሚ ላይ ያፈጠጣችሁት አፈጣጣጥ በጣም የተለየ ነው። ሴቶቹ ማለት ነው፣ ቡራ አጠገብ ቁጭ ብላ ፍጥጥ ፍጥጥ ፍጥጥ እሷ ላይ በቃ አይናችሁን ስክት በቃ ምንድነው። በተለይ ደግሞ ያቺ ፀጉሯ መጨረሻ ላይ ፀጉሯ ከቅንጭላቷ ላይ ወለቀው ልጅ ማለት ነው። ኔትወርክህ ምናምን የት ነው ያለኸው? ያለው ብላ ልታሽላላ ፈለገች። እግዚአብሔር ማን ነው እንደኔ የተናደደ በዛን ሰዓት። በጣም ልታሽላላ ፈለገች። እግዚአብሔር ልታሽላላ ማለት ነው። የት ነው ያለኸው? ኔትወርክህ ላይ ሁሉ ይዘጋውን፣ ልክ እሱ እንደማያውቅ እሷ እንደምታውቅ አይነት ነገር። አረ ተካርባች፣ ደፋር! እንዴት እንዴት ደሜ እንደፈላስ ልታመናጭቅ ስትሞክር ያሁንት በጣም ነው ማዝነው። እንደዚህ አልጠብቀም ነበር። እኔ ኮካሪ ሀገር የምጣውት አንተን ብዬ ነው አቅተን ግን ደግሞ ወሸት መኖር የተስተካከለ ህይወት መኖር እየቻልኩኝ ነገር ግን አንተን ብዬ ነው እዚህ አገር የምጣውት እኔ እንዴት እንደዚህ ታደርገኛለህ? ቢያንስ እንኳን ለምን ቪዛ ሳይቃጥላት ነግረኝም ነበር። ከባድ ነው። ለምን እንደዚህ? ይሄን መናገር ከባድ ስለሆነ ነው። እስካሁንም ዝም ብዬሽ የቆየሁት፣ ግን ደግሞ ከዚህ በላይ መቀጠል ለኔ ከባድ። እውነት በጣም ነው። ምን ላድርግ? ምንም አይነት ፍቅር ግን ምን ማለት ነው? ፍቅር ያለቀበት ምና። ሰላም እንዴት ናችሁ ቤተሰቦች? ያለው እግዚአብሔር ይመስገን። ያው ሰላም። ያው በፎቶ የምታቆኝ በቪዲዮ እንኳ የመጀመሪያ ነው። ገና ስወጣ በቃል ቤት ተገኝች። ያለው ዛሬ አንድ ነገር አስቤ ነው የመጣሁበት ምክንያት እንግዲህ። ቃልን ዛሬ ብራንክ አድርጋ ትፈልግያለሁ እና በዚህ ምክንያት ነው እዚህ የተገኘሁት እና ፍራንክ ምናደርጋት በአንድ ባንሷ ጋር የሷ ፍቅር እንዳነከ እንዲወጣልኝ ሌላ እንዳፈቀርኩ አይነት ስሜት አድርገን ፍራንክ እናረጋታለን። አሁን ነይ ብዬ ደውልላት አለሁ። እንግዲህ ቤተሰቦች ምን ሊፈጠር እንደሚችል መገመት ከባድ ነው። ያው እንግዲህ አብረን የምናይ ይሆናል። አብራችሁን እስከ ቪዲዮ መጨረሻ ተከታተሉን። አዲስም እንደመሆን ይመጣል እንደምታበረታቱኝ ተስፋ አደርጋለሁ። አመሰግናለሁ። አሁን ደውልላትና ነይ እንላታለን ማለት ነው። የመጣች ነው ደውልላታል። እንደምን አሁን ደውልልኝ ነበረ ተደውሎልሽ ነበር። ምን ላይ አይነት ደግሞ ዛሬ ቪዲዮ ቅረጽ፣ ቪዲዮ አይደለም። በቤተሰብ እውነቱን መናገር ስለፈለግኩ በቪዲዮ ወጥቼ ነው ማለት ነው። እንደምን ነግራቸው እኔን የሚያውቁኝ እንግዲህ ቤተሰብ በሃይሚና በብሩክ ነው የሃይሚና የብሩክ አንደኛ ደጋፊ ወዳጅ ነኝ፣ አድናቂ ነኝ፣ አክባሪ ነኝ፣ አፍቃሪ ነኝ፣ አስናቃለሁ። ግን ዛሬ ደግሞ ከነሱ ወጣ ብዬ በራሴ ቪዲዮ ነው የመጣሁትና የሆነ ነገር መናገር ስለፈለግኩኝ ለቤተሰብ በቤተሰቦች ሽ መሀል መግለጽ ስለፈለግኩኝ ነው የጠራዎች። ምንድን ነው እንግዲህ እስካሁን በልኝታም ሆነ በፍቅር አብረን ቆይተናል። ከአረብ ሀገር ከመጣሽ ጀምሮ እየተንከባከቡ ቆይተናል። ባስመሰል ቢሆንብኝም ያው በፊት ያለንን ፍቅር ታውቂያለሽ። አሁን ላይ ግን እንግዲህ ላዝናለይን ስልሽ ፍቅሬ እየቀነሰ ነው እና ላንቺ ያለኝ ፍቅር ያው ፍቅር ካለቀ ደግሞ አብሮ መኖር ከባድ ነው እና ካሁን በኋላ እኔ እራሴ ህይወት ልጀምር ስለሆነ ማወቅ ስላለብሽ ነው በቤተሰቦች መሀል ልነግርሽ የፈለኩት። አንተ እየቀለድኩ ነው፣ እየሳቀ እኮ ነው ታውቃለህ። አይ እየቀለድኩ አይደለም። እንዴት በቤተሰብ መሀል ይቀለዳል? አሁን እኮ ነው። ኧረ እባክህ ቤተሰቦች መሀል ላይ የምሬን ነው። እውነት አልቀለድኩም። እየቀለድኩ አይደለም። አረ እሚነግርሽ የምሬን ነው። ፍቅር እኮ ያልቃል። የእናት ታውቂው እንት